የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የዚህ ትውልድ ባለአደራና ነጻዎች የሆናችሁ ወጣቶች፣ እንዲሁም ልባል ወጣት ካውንስል አባላት፣ ክቡራትና ክቡራት ወገኖች ከሁሉም በፊት ሁላችንንም በጤናን ከብክቦ የማያልቅ ትዕግስት በመለገስ የሀገራችንን ውድቀት የሕዝባችንን ብሶት ለመሳልና ለመቋቋም ኃይል የሰጠንንና እዚህ ያደረሰንን አምላክ ላመሰግን እወዳለሁ። እንዲሁም ባለፈው ሁለት ዓመት ተኩል በገዛ ወገኖቻቸው ያለምንም ጥፋትና ፍርድ በያለበት በየዱር ገደሉና በየከተማው ለሞቱት ኢትዮጵያውያኖች ለአንድ ደቂቃ በመነሳት በህሊናችን በጸጥታ እናስታውሳቸው አሳስባለሁ። ወደ ሀገራችን ደብዛ ጠፍቶ ህዝቧ ምስቅልቅሉ ወጥቶ ሥነ ልቦናው እየተሰለበ አይኖ እያየና ዞሮ እየሰማ ባህሉ እየተቋሸሸ ታሪኩ እየተደለዘ ቅርሱ እየተመዘበረ የውሻ ሞት እየሞተ ነው። በዚህ ወቅት ይህንን ስብሰባ ልናደርግ ያቀድ ነው የመደሰትና የመወዳደስ ሳይሆን በእግዚአብሔር ፈቃድ እዚህ የደረስንበትን ወቅት ለመመዝገብና ና የአባቶች ትግል ውጤት ያፈራውን ያያችሁትን የባህልን የወጣቶች ማህበር ምስረታ ለማክበር ነው። ያለ የመከራ ጊዜና ወቅት ራሱን ደፍቶ ያልከፋው መስሎ ወደ ሰፊ በመሆንና ሳይቸኩል ፈጣሪውን ለምህረት እየተማጸነ ራሱን ሳያጋልጥ ለሰልድ የሚሰናዳ ታላቅ ሕዝብ የኢትዮጵያ ሕዝብ ብቻ ነው።

የኢትዮጵያ ኃይሎች የደገሱለት ድግስ እንደ ሶማሌና እንደ ላይቤሪያ እንዲሆን ስለነበረና ይህም አራቱ ኃያላን መንግስታት በወቅቱ የጣሊያን በጣሊያን ቅኝ ግዛቶች ጉዳይ እልባት ለመስጠት በተነጋገሩበት ወቅት የኤርትራ ጉዳይ በተባበሩ መንግስታት እንዲወስን ሲስማሙ በማንኛቸውም የውሳኔ ውጤት ኢትዮጵያ የባህር በር እንድታገኝ የስምምነታቸው መሰረት ነበር። አምስተኛ በተባበሩ መንግስታት ቻርተር መሰረት ይኸው ድርጅት ባከናወነው ድርጅታዊና ሕጋዊ ስልቶች መሰረት የኤርትራ ህዝብ እስላሙም ክርስቲያኑ ከኢትዮጵያ ጋር ለመዋሃድ በከፍተኛ ድምፅ በመወሰኑ መወሰኑ የታሪክ ሐቅ ነው። ሆኖም የተባበሩ መንግስታት ኤርትራን ከኢትዮጵያ ጋር በነበረው ሉዓላዊ መንግስት ስር በፌዴሬሽን እንድትዋሃድ ወሰነ። ከዚህ ውሳኔ በኋላ ጉዳዩ እንደ ማንኛቸውም በተባበሩ መንግስታት በቅኝ ግዛቶች ላይ የተወሰኑ ውሳኔዎች በቻርተሩና በሕጉ መሰረት የመጨረሻ ውሳኔ ስለሆነ የተባበሩ መንግስታት እንደገና በጣልቃ ሊገቡበት የሚችሉበት ጉዳይ አይደለም። ድርጅቱ ማለት የተባበሩ መንግስታት ይህን ላድርግ ቢል እንኳ በዓለም አቀፍና በአፍሪካ አህጉር ከፍተኛ ችግሮችና ወይም ውዝግብ እንደሚፈጥር መዘንጋት የለብንም። ሆኖም ከፌዴሬሽኑ በኋላ አከራካሪ ጉዳይ ተብሎ የሚወሳው የውህደቱ ጉዳይ ብቻ ነው። ይህም ጉዳይ በሕግ ሊታይና ሊፈታ የሚችለው በኢትዮጵያ ሕዝብ ውሳኔ ብቻ ነው። ነገር ግን በወቅቱ እቃወማለሁ ብሎ በትግል የተነሳውና የታገለው ይህ ሲሆን፣ እርሱም በመሃላችን አይገኝም። ባለመጋበዙም ቅሬታ የተሰማ መሆኑን በቢቢሲ ከጥቂት ቀናት በፊት ሰምቻለሁ። በዚህ መሰረት በሌሎች የኢጣሊያ ቅኝ ግዛቶች እንደተወሰነ ሁሉ በኤርትራ የተወሰነው ውሳኔ በተባበሩት መንግስታት መስፈርቶችና ህግ መሰረት ስለሆነ ውሳኔው የመጨረሻው ነው። ሌላ የህዝብ ውሳኔ ሊካሄድ ይፈለጋል ከተባለ ይህ ሊካሄድ የሚችለው በሉዓላዊ የኢትዮጵያ መንግስት አስተናጋጅነት በኢትዮጵያ ህዝብ ብቻ ነው። የተከበሩ ፕሬዚደንት፣ ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ህዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን ሊያግድ ወይም ሊሰርዝ አይችልም። ሆኖም የኢትዮጵያን የአሁኑን ተጨባጭ ሁናቴ በመመርኮዝ የወንድማማቾች ደም መፋሰስ የቆመ መሆኑን አሁን የሰፈነውን የሰላምና የዲሞክራሲያዊ ሂደት መሰረት በማድረግ የኢህአደግንና የህዝባዊ ግንባራነት ኤርትራን ልዩ ግንኙነት በመጠቀም ወንድማማችና እህትማማች የሆኑትን ህዝቦች መካከል የዘለቄታ ቅራኔ እንዲወገድ እና በኢትዮጵያዊነትና በይቅር እግዚአብሔር መሰረት በአስቸኳይ የሚስማሙበትን መንገድ መፈለግ የመሸጋገሪያው መንግስት ተቀዳሚ ተግባሩ እንዲሆን ጉባኤውን ጉባኤው እንዲያሳስብ ይህን ሀሳብ በአክብሮት አቀርባለሁ። ይህንን እድል ስለ ከልቤ አመሰግናለሁ። እሺ ፕሮፌሰር አስራት አመሰግናለሁ። የተከበሩ ፕሬዚደንት፣ ይህ አሁን የተሰነዘረው ሀሳብ በበኩሌ በጣም የምደግፈው ነው እንዲሁም በነበረው በአጭር ጊዜ ውስጥ በእውነቱ ኢህአዴግ ይህንን ሁሉ አደራጅቶ ይህንን ሁሉ አሰባስቦ ይህንን ጉባኤ እዚህ በማድረሱ በእውነቱ ታሪካዊ እና ከፍተኛ ድርጊት መሆኑ በእውነቱ ያው ስራው ራሱና ክንውኑ የመሰከረው ነው። ሆኖም እንደዚህ ያለው ኃላፊነት ያለው ድማ ምንትነ ጉባኤል ውስጥ መሳተፍ ራሱ ገና በሁሉም ዘንድ ያልተሰረጸና አሁን በሀሳብ ውስጥ የሚብላላ ሆኖ ሲገኝ በኋላ ለጉባኤውም ለሽግግር መንግስቱም እንደገና ከፍተኛ ችግር እንዳያመጣ ለምሳሌ አሁን አንዳንድ አካላትን በከፍተኛ ደረጃ ሀገሪቷ የሚጠቀምባት ክፍሎች እንደ ሙያ ማህበራት በሙሉ ለምሳሌ ምንም አስተዋጽኦ አይኖራቸውም ማለት ነው። ራሱ ደግሞ ይህም ጉባኤ ወደፊት በእርግጥ ሁል ጊዜ ለጥቃቅኑም ለትንሹም አንዳንድ በልዩ ልዩ ጉዳዮች ሊሳተፉና ሊጠቅሙ የሚችሉ ባለመገኘታቸው ሁልጊዜ ወደ ውጭ መሄድ ሊኖርበት ነው። ይህም ደግሞ አካሄድ በእውነቱ በግድ ቅራኔንም ሊያመጣ ይችላልና ለሚመጣው ሁሉ ማንኛቸውንም አሰባሳቢ ያው መስፈርቱንና ጉባኤ ወደፊት እየመረጠ የሚያገለግል የሚጠቅም ነው የሚለውን ክፍል ሊያካትት እንዲያስችል ከአሁኑ እንዳይታሰር ስለሆነ ሀሳቡ በጣም የሚደግፈው ነው። አመሰግናለሁ። ፕሮፌሰር አስራት በንግግራቸው ውስጥ ሲጠቅሱ የሙያ ማህበር ምንም አስተዋጽኦ አይኖረውም የሚል ቃል ጠቅሰዋል። ይህ ቃል በእውነቱ የሙያ ማህበር ሲባል ብዙ የሙያ ማህበራት አሉ። ላብ አደሩ፣ አርሶ አደሩ በሙያ ማህበራት ስር ነው የሚጠቃለለው። ይህን ቃል ለምን አስተዋጽኦ አይኖረውም ለማለት ለምን በጠቀሱ ቢያብራሩልን። ፕሬዚደንት፣ እኔ በበኩሌ መቼም ሙላው የኢትዮጵያ ሕብረተሰብ በሙያ ማህበራት ስም ይካተታል ከተባለ እኔ ትርጉም ውስጥ ልገባ አልፈልግም። አስተሳሰቤን ሰንዝሬ ያለሁ ጥቅሙና ጉዳቱን የእኔ ትርጉም ሳያስፈልገው ይህ ቤት ባንክሮ ቢመለከተው የበለጠ የሚሻል ይመስለኛል። ከም ፕሬዚዳንት፣ የተከበሩ ፕሬዚዳንት፣ እኔ በፍጹም ከፍተኛ ችግር ውስጥ ነው ያለሁት። ምክንያቱም ምን እንደሆነ ያልኩት ይህንን ያህል ላባደሩን የሚነካ የሚመለከት ወይም የሚያስቀይም እኔ በበኩሌ ዝለንትን አላልኩም። እርግጥ አስረዳ ምንድነው የማህበራት ስትል ምንድን ነው አስረዳ ስለተባልኩ እንደገና ደግሞ እንግዲህ ላስረዳ እያልኩ ጭቅጭቅ ውስጥና ጊዜ እንዳልፈጅ እኔ በእውነቱም ጉባኤው በሚገባው መንገድ ይተርጉመው። እኔ ይህ ደግሞ እንደገና በትርጉም ውስጥ እየገብቼ ጭቅጭቅ ውስጥ እንትን አለን። እኔ በበኩሌ ለምሳሌ ነው ያልኩት። እኔማ ሙያ ማህበራት ብቻ አይደለም እዛ መጀመሪያውኑ ስተነተን ብዙ ያልተካተቱ ብዙ በጊዜ እጥረት ምክንያት ያልገቡ ህብረተሰቦችም ሆነ አንዴ ልባል ፕሮፌሰር። እሺ። የመሰለኝ እንደ መሰለኝ ላባደሮቹ ቅሬታ የሙያ ማህበራት ሚና የማይጫወትበት ካውንስል ይሆናል፣ እነሱን ካልጨመርን ሲሉ እኛስ የሙያ ማህበር አይደለንም ወይ? ከላባደሩ የሙያ ማህበር በላይ ክብርና ሞገስ የሚሰጠው ሌላ ሙያ ማህበር ኖሮ ነው ወይ የሚል ይመስለኛል። የላባደሮቹ ቅሬተ ቅሬጠ፣ አይ እኔ እኮ አይ ይሄ ከሆነ በምንድን ላባደሮቹ መካከል ሙያተኛ አለ እና ነገር ግን የሙያ ማህበራት ተብለው የተደራጅተው ይኖረ አሉ። በዛ በእኛ ሙያ ማህበራት መኖራቸው እንግዲህ ላባደሩም ለብቻው በላባደርነት ተብሎ ተደራጅቶ ነበር፣ ማህበራት ደግሞ ተብሎ ተደራጅተው ነበር። ይህ ሁሉ የአንዱን ትልቅነትና ትንሽነት የሚያሳይ ሳይሆን የስራ ክፍፍልን የሚጠረጉም ነበር። እንደዚህ ያሉ እንትን ያሉ እንደሆነ ያሰፋዋል። የስፋትን ፍላጎት ነው እንጂ የላባደሩማ ሚናና ጥቅምነት እንትን ታውቋል። እኔ እሱን በምንም ምክንያት እምቃወምም አይደለሁም፣ ደግሞም የዛም አይነት ሰው አይደለሁም። እንዲያውም በእውነቱ እኔ ለምን ለምን ዛ በዛ ሊተረጎም አይገባው እሺ። እንግዲህ ምነፈው እሳቸው የቻሉትን ያህል ሌክስ ማብራሪያ ሰጥቷል። ፕሮፌሰር አስራት እንደሚታወቀው የሀገር አንድነትን ለማስከበር ሁሉም ዜጋ እንዲንቀሳቀስእና ና ለሀገርም ፈጥኖ ደራሽ እንዲሆን የብሔራዊ ሸንጎ አራተኛ መደበኛ ስብሰባ ውሳኔ ያሳልፏል። ይህን በተመለከተ ከምሁሩና ከተማሪው ምን ይጠበቃል ብሎ ይገምታሉ? ይህንን ጥያቄ እንኳን ጠየቀኝ። ምክንያቱም ላለፈው 113 ዓመት እንኳን አሁን ቀርቶና ባለፈው 113 ዓመት በሕክምና ፋክልቲ ውስጥ አብሶ ያሉ የዳበሩ በቀዶ ሕክምና ክፍልማ የሚሰሩ ሐኪሞች በከፍተኛ ደረጃ አመቱን ሙሉ በግንባር እያገለገሉ ነው። እንዲያውም አሁን ዛሬ በዚች ወቅት ሁለቱ ተመራቂዎች በድህረ ምረቃ በሰርጂካል መመረቅ የሚገባቸው ዛሬ በግንባር ላይ በማገልገል ምክንያት እዚህም ሊገኙ አልቻሉ ሀገራቸውን አስቀድመው በአጠቃላይ ደግሞ ይሄ እንደ በቀዶ ሕክምና ብቻ ሳይሆን እስከ መጨረሻ ጤና ባለሙያዎች በእውነቱ በየዱር በየግንባሩ በተባለበት ስፍራ ሁሉ አሁን ብቻ አይደለም በእውነቱ በሰፊው ሲያገለግሉ ኖረዋል። አሁንም ቢሆን ከማንም በእውነቱ ከማንም የበለጠ ይሄ ለምን የማሉበት መሃላቸው ስለሆነ ሁለተኛ የሀገራቸው ደህንነት ስለሆነ በምንም አንድም ያለ አይመስለኝም ወደኋላ የሚልበት እና አሁንም እንደማየው በያለበት እየተሰማሩ እያገለገሉ ነው። በቀዶ ሕክምና ነርሶችም የሚመረቁ አሉ። እንዲሁም ደግሞ ልዩ ልዩ ስፔሻሊስቶች በልዩ ልዩ ዘርፍ እርግጥ በህክምና ፋክልቲው ነው የሚሰለጥኑት። በህክምና ፋክልቲው ነው ትኑ ፈተናውም ሁሉም የሚካሄደው። ነገር ግን እነሱ ያው ሲቀርቡ በድህረ ምረቃ ኮሌጅ በኩል ይቀርባሉ። ግን እኛን የምናስተምራቸው የምናስመረቃቸውም የሚመረቁት በዛ ቢሆኑ እኛ ጋር ነው ትምህርቱም ስልጠናው የሚካሄደው። በእውነት ማንም ኢትዮጵያዊ በእኔ ግምት ወርቅ እንትን ሚል ከዛች ሀገር እዛችው ጎስቋላ ሀገራችን መኖሩን እንትን የማይመርጥ የለም። የትም ያለ ኢትዮጵያዊ እና ሀገር ውስጥ ያለው በሀገሩ ሲኮራ፣ አነሰም በዛም አገሬ ብሎ ሲል እንትን ነው ሲል ነው። ስለዚህ እንደው ለሁለታችሁም ታላቅ ነኝ ምክርም ጭምር ነው። እንግዲህ ምናልባት አስተዋይም በአሁን ልምከር ብዙ ነገር ሊደረግ ይችላል። ከሚደረግባቸው ነገሮች በርካታ ሰዎች ታስረው አንዳንዱም ትክክለኛ ፍርድ ሳይሰጣቸው እንዲህ እና አይነቱ ነገር ያ ቅድሚያቶቻችንም ታሪክ አይደለም። መላይ መታለት ይሄ ነገር ሁለተኛ ሽማግሌ ደመት እስቲ ንጉስ ባልጋ ይታማል ይባላል። ሰዎችን ማማክሩ በየሽማግሌው እንደው ምንስ እንትን እንዲህ እንዲህ አይነቱ ነገር የግድ መደረግ አለበት። ሐኪምም ነኝ፣ አውሮፕላንም አበራለሁ፣ ነፍጠኛም ነኝ። አንድ እንግሊዝ ሀገር ምን አለ አንድ ፓይለት ለማሰልጠን አስራ ሁለት ሚሊዮን ይፈጃል ፓውንድ፣ ጥሩ ፓይለት ለመፍጠር እነኛ ወርቅ እንትኖቻችን ናቸው። ስንት የተማረ በየሀገሩ ስንት ነገር ሊደረግ ይቻላል ለኛ ሀገር ውስጥ እና የፈሰሰው ንብረት መመለስ ያስፈልጋል። እ እጁናት ምክሬ እግዚአብሔር ይስጥልኝ።